ሰላም የሻማ አካዳሚ ቤተሰቦች ሰላም ታይበይ ያላችሁበት ይድረስልኝ መምር መምህር ፋንታውን ነኝ። በዛሬው ቪዲዮ የምናየው ባለ አራት አሃዝ ወይም ባለ አራት ዲጂት እና ከዛ በላይ የሆኑ ቁጥሮቹን እንዴት ማንበብና መጻፍ እንችላለን። በቀላሉ ከሶስት ከሶስት ምድብ ከፋፍሎ የማንበብ ዘዴን ነው የምንጠቀመው። እንዴት ነው ከሶስት ከሶስት የሚከፈለው ካላችሁ፣ እሱን አሳያችኋለሁ ማለት ነው መጀመሪያ እንዴት ነው ሶስት ሶስት ምድቦቹን መከፋፈል የምንችለው? ከየት ወደ የትስ ነው ሶስት ሶስት መሆናቸውን ቆጥረን የምንከፋፍለው የሚለውን መጀመሪያ ማወቅ አለባችሁ። እሱን በዚሁ ቪዲዮ አሳያችኋለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። በግል መማር ለምትፈልጉ ተማሪዎች ደግሞ በግልም እናስተምራለን። ስልካችን እዚሁ ላይ ታገኛላችሁ ማለት ነው። የደውላችሁ በውስጥ ማናገር ትችላላችሁ። በኤሞ፣ በዋትሳፕ፣ በቴሌግራም በፈለጋችሁት ብያላችሁበት በኦንላይን እናስተምራለን ማለት ነው። ስለዚህ ስልካችን ከዚህ ላይ ስለምታገኙት በውስጥ የደወላችሁ አናግሩን ማለት ነው። ከአሁን በፊት ያየናቸው ቪዲዮዎች ወደኋላ መለስ ብላችሁ ቪዲዮዎችን ማየት ትችላላችሁ። ባለ ሶስት ድጅት ቁጥሮችን እንዴት እናነባለን። አራት እና ከዛ በላይ ድጅት ሲሆን ከሶስት ምድብ መከፋፈል ንባባችንን ቁጥሮቹን በቀላሉ እንድናነብ ያግዘናል ማለት ነው እንጂ ከአሁን በፊት ያየናቸው ህጎች እንዳሉ ናቸው ማለት ነው። የአንድ ቤት ዋጋ፣ የአስር ቤት፣ የመቶ ቤት እያልን የከፋፈል ናቸው ያንን ህግም እዚህ ላይ ስለሚሰራ ሁለቱንም እያገናኘን እንማማራለን ማለት ነው። ስለዚህ ከዚህ ላይ አይታችሁ ከሆነ አንድ ሁለት ሶስት አራት ኦኬ፣ እኒህ ስንት ድጅት አላቸው ማለት ነው። ይህ ከዚህ ላይ የተጻፈው ከዚህ ላይ የተጻፈው ቁጥር ስንት ድጅት አለው ማለት ነው። አራት ድጅት ድጅት እንዴት እንቆጥራለን? ካላችሁ በነጠላው መቁጠር ነው ማለት ነው። አንድ ሁለት ሶስት አራት ማለት ነው። ስለዚህ አራት ድጅት አለው ምንል ነጠላ ቁጥሮችን በመቁጠር ነው ማለት ነው። ስለዚህ አራት ድጅቶቹን ከሶስት እንመድባለን ብለናል። ስለዚህ እንዴት እንከፍላለን የሚለውን ከዚህ ታች ላይ እንደምታየት ነው። ከኋላ በቀኝ በኩል ትጀምሩና ከኋላ አንድ ቤት ዋጋ ላይ ነው የምትጀምሩት ማለት ነው። ድጅቱን የምትቆጥሩት አንድ ቤት ድጅት ላይ ቆጥራችሁ አንድ ሁለት ሶስት ሶስት ከሞላላችሁ ጭረት ታደርጋላችሁ ማለት ነው። ሶስት ካልሞላ አታረጉም። ሶስት ሲሞላ ግን ጭረት ታደርጋላችሁ ማለት ነው። ለዛ ነው እዚች ላይ ጭረት ያደረግ ነው። አያችሁ፣ ቁጥሩ አንድ ነው። እዚህ ላይ ግን ብዙ ጊዜ አይታችሁ ከሆነ የባንክ ደረሰኝ ሲሰጣችሁ፣ የተለያየ ቦታ ላይ ዲጂታል የሆነ ፔፐር ላይ የምታዩት ቁጥር ልክ እንደዚህ በጭረት የተከፈለ ነው ማለት ነው። ይህ ጭረት ለማንበብ ቀላል ያደርግልናል ማለት ነው እ አንድ ባትኖር በቃ ይሄ ጭረት አይኖርም ማለት ነው። ለምን? ማንን ለመለየት እዚህ ላይ ይመጣል ይሄ ጭረት ለዛ ነው። ኦኬ ከአራት ከሶስት ከበለጠ አራት እና ከዛ በላይ ከሆነ ይሄን ህግ እንጠቀማለን ማለት ነው። ለምሳሌ ይሄኛውን እስኪ እንመልከት። ይሄ ባለ ስንት ዲጂት ቁጥር ነው? እዚህ ጋር የምታዩት ቁጥር ባለ ስንት ዲጂት ቁጥር ነው? እስኪ እሱን ንገሩኝ። ባለ አምስት ድጅት ቁጥር ነው ማለት ነው። ድጅት ምንድን ነው የሚል ሀሳብ አለመጣላችሁም? እሱን መጀመሪያ ግን መረዳት አለባችሁ። ድጅት ማለት ነጠራ ቁጥሮችን በመቁጠር ነው፣ አንድ ሁለት ሶስት አራት አምስት አይደል። ስለዚህ ይህ ቁጥር ባለ ስንት ድጅት ነው እንላለን። ባለ አምስት ድጅት እንላለን ማለት ነው። እሱን ልብ በሉ። ኦኬ ድጅት የሚለውን በደንብ ተረዱልኝ። ከዛ በኋላ እንዴት ነው የምንከፋፈል ካላችሁኝ፣ ያው እዚህ ላይ በትክክል ጭረቱ ተቀምጧል። አሁንም ከኋላ ከአንድ ቤት ዋጋ ላይ ጀምረን ነው ከኋላ ከአንድ ቤት ዋጋ ኦኬ ይሄኛው ስትሬት ከሆነ ወደዚህ ነው አይደል ሶ ከኋላ እንመለሳለን ወይም ከአንድ ቤት ዋጋ ጀምረን ነው የምንቆጠር ማለት ነው የምንከፋፍለው ስለዚህ አንድ እንላለን ሁለት ሶስት ዲጂት ከሆነ በኋላ እዚች ላይ እንከፍላለን ከዛ አንድ ሁለት እንላለን ይሄ ሶስት እስካልሞላ ድረስ አንከፍለውም ማለት ነው ሌላ ጭረት አያስፈልገንም አንድ ጭረት ብቻ በቂ ነው ማለት ነው እስኪ ይህን እንመልከት ይህ ባለ ስንት ዲጂት ቁጥር ይመስላችኋል? እስኪ ሞክሩ። ባለ ስንት ባለ ስድስት ካላችሁ ትክክል ነው። ባለ ስድስት ዲጂት ቁጥር ነው ማለት ነው። እዚህ ጋር የምታዩት ቁጥር ባለ ስድስት ዲጂት ቁጥር ነው። ባለ ስድስት ካላችሁ በትክክል አውቃቸዋል ማለት ነው። ስለዚህ እንዴት እንከፍላለን? ጭረቱን እንዴት ነው እዚህ ቦታ ላይ መጠቀም ያለብን፣ የት ላይ ነው መጠቀም ያለብን የሚለውን አብረን እንይ አሁን ከዚህ ላይ እንደምታዩት ከኋላ ነው የምንጀምረው፣ ወይም ደግሞ ከአንድ ቤት ዋጋ ነው የምንጀምረው ቆጠራችንን ማለት ነው። ስለዚህ ሶስት ሲሞላ እንከፍላለን። አንድ ሁለት ሶስት ሞላ አይደል? ስለዚህ እዚህ ላይ ጭረት እናደርጋለን። ስለዚህ ከዚህ ላይ ልብ ማለት አለባቸው። ስለዚህ አንድ ሁለት ሶስት አርገናል፣ እዚህ ላይ ጭረት አርገናል። በሶስት እና በአራት መካከል ከፈልን ማለት ነው እዚህ ላይ። ከዛ በኋላ ደግሞ እንቆጥራለን። አንድ ሁለት ሶስት ከዚህ ላይ ጭረት ማድረግ አንችልም። ለምን የምንለየው ቁጥር የለም ማለት ነው። ጭረት አለ ማለት ከዛ ከፊት ለፊቱ ሌላ ቁጥር ሊኖር ይገባል ማለት ነው። ስለዚህ ከዚህ ጋር ምንም አይነት ሌላ ቁጥር ስለሌለ ጭረት አያስፈልገንም። ነገር ግን ሶስት ምድብ ሞልተዋል። ሶስት ምድብ ሞልተው ሌላ ምድብ ለመክፈል ነው ጭረት የሚያስፈልገን ማለት ነው። ስለዚህ እዚህ ላይ አንድ ጭረት አሁንም በቂ ነው ማለት ነው። አከፋፈሉ እየገባችሁ ነው ብዬ ተስፋ አደርጋለሁ እዚህ ላይ ስንት ድጅት አለ? ይሄ ቁጥር ባለስንት ድጅት ነው? ባለስንት ዲጅት ቁጥር ነው? እሱን የሚነግረኝ ተማሪ እፈልጋለሁ ማለት ነው ባለስንት ባለሰባት ዲጅት ያለ ተማሪ በትክክል አቋል ማለት ነው። ባለሰባት ድጅት ቁጥር ነው። እንዴት ነው ሰባት ድጅት ልንል የቻልነው? አሁንም እንቆጥራለን ማለት ነው ነጠላ ቁጥሮቹን፣ አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት። ስለዚህ ይህ ቁጥር ባለሰባት ዲጂት ቁጥር ነው ማለት እንችላለን ማለት ነው በቀላሉ። ስለዚህ እንዴት ነው ጭረቶቹን የምንጠቀም? ልብ በሉ ከዚህ ላይ አሁን ሁለት ጭረት አለ። እንዴት እሱን አሳያችኋለሁ ማለት ነው። አከፋፈሉ ከገባችሁ አቆጣጠሩ ብዙ ስለማትቸገሩ ማለት ነው። እሺ ከዚህ ላይ እንደምናየው አንድ ሁለት ሶስት ሶስት ምድብ ከሆነ በኋላ ሌሎቹን ለመክፈል ጭረት አደርጋለሁ ማለት ነው። በአራትና በአምስት መካከል ጭረት አደርጋለሁ። ከዛም እቆጥራለሁ አንድ ሁለት ሶስት አሁንም ሶስት ሞልቶልኛል ስለዚህ በአንድና በሁለት ጭረት አድርጋለሁ አንድን ከፈልኩ ማለት ነው ከዛ በኋላ የኛው ደግሞ ሌላ ምድብ ነው ስንቆጥር አንድ ነው አይደል ስለዚህ ሶስት እስካልሞላ ድረስ ሌላ ደግሞ ሶስተኛ ጭረት አንጠቀምም ማለት ነው እቺ አንድ ሌላ ቁጥሮች ስለሌሉ ሶስት ቢሞላ ደግሞ ሌላ ሶስተኛ ጭረቶቹን እንጠቀማለን ማለት ነው ስለዚህ ልብ ማለት አለባችሁ ከዚ ላይ አከፋፈሉን በደንብ ማስተዋል እየደጋገማችሁ ቪዲዮውን ማየት ይጠበቅባችኋል ማለት ነው። እሺ የምናየው ቁጥር ባለ ስንት ዲጂት ቁጥር ነው አለ? ባለ ባለ ዘጠኝ ካላችሁ ትክክል ናችሁ። እንዴት ነው ዘጠኝ ዲጂት ያልነው? መቁጠር እንችላለን። አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ። ስለዚህ እኒህን በነጠላ ስትቆጥሯቸው ዘጠኝ ናቸው ማለት ነው። ለዛ ነው ዘጠኝ ዲጂት የምንለው ወይም አሃዝ የምንለው በአማርኛ አሃዝ ሆሄም ይላል አንዳንድ መጽሐፍ። ስለዚህ ድጅት የሚለው ሀሳብ እሱ ነው ማለት ነው። ሰው ለመክፈል ደግሞ ከኋላ ከአንድ ቤት ዋጋ በመጀመር እንቆጥራለን። አንድ ሁለት ሶስት። እዚህ ላይ ጭረት አድርጋለሁ በስድስት እና በሰባት፣ ምክንያቱም ይሄኛው ሶስት ሞልቷል። እዚህ መለየት አለብኝ መክፈል አለብኝ ሌሎቹ። ከዛ ደግሞ አሁንም አንድ ሁለት ሶስት። አሁንም በሶስት እና በአራት ጭረት ማድረግ አለብኝ በአራት እና በሶስት ለምን ይሄ 3 ሞልቷል። ይሄኛውን ለመክፈል ለመከፈል ከዛ አሁን ደሞ እቆጥራለሁ አንድ 2 3 ይሄ 3 ምድብ ሞልቷል። ኦኬ ችሏል፣ 3 ምድብ ችሏል። ግን ሌላ ቁጥር መኖር አለበት ጭረት ለመጠቀም ነው። ስተኛ ጭረት ምናምን ነገር አያስፈልግም ማለት ነው። እዚህ ላይ የምትዙልኝ ነገር ምንድነው? አሁን ከ3 ከ3 መድበናቸዋል። ስለዚህ 3 ምድብ መድበናል። ባለ 3 ዲጂት ቁጥር ነው ያው ባለፈው እንዳየነው ነው። የተለየ ነገር የለውም። ከዚህኛው ጭረት በኋላ ያለው ከዚህኛው ጭረት በኋላ ያለው እዚህ ጋር ያለው ሶስቱ ምድብ የሺ ቤት ምድብ የሺ ምድብ ተብሎ ይጠራል። የሺዎች ምድብ ነው ማለት ነው። ይሄኛው ምድብ የሺዎች እንላለን። ሶስት ዲጂት ባለፈው ስለተማማር ካለፈው ቪዲዮ በደንብ ማስተዋል አለባችሁ። ሶስት ሶስት ዲጂቶች እንዴት እንደሚነበቡ ማለት ነው። ባለ ሶስት ዲጂት አይተናል ባለፈው ቪዲዮ ላይ። ስለዚህ አሁን ደግሞ ይሄ የሺ ቤት ምድብ ነው። ይሄኛው ደግሞ ሌላ ጭረት እዚህ ላይ አለን አይደል? ሶስት ምድብ ሞልቷል። ከዛ ደግሞ ሌላ ጭረት አለን ይሄኛው ሶስት ምድብ ከሞላ ሌላ ጭረት እንጠቀማለን። ብላ ሰው ይሄኛው ደግሞ ምድብ ሌላ ምድብ አለ ማለት ነው። ስለዚህ ይሄኛው ምድብ ደግሞ የሚሊየን ቤት ምድብ ነው ማለት ነው። ስለዚህ እናንተ እዚህ ላይ የምታስተውሉልኝ የሺና የሚሊየን ምድብ ይባላል። አንድ ጭረት ካደረግን ከጭረቱ በኋላ የሺ ምድብ አለ። ሁለተኛ ጭረት ካደረግን በኋላ ያለው ደግሞ አሁን እዚህ ላይ ጭረት አደረግና ከዚህ በኋላ ያለው የሺ ምድብ ነው። ከዚያ ሌላ ጭረት ተጠቀም። ስለዚህ የምን ምድብ ነው ይኛው? የሚሊየን ምድብ ነው ማለት ነው። እኔን ሁለት ሀሳቦች ያዙልኝ። ከዛ ደግሞ ሌላ ቁጥር በዚህ ቢኖር ደግሞ የቢሊየን የሚባል ምድብ ይሆናል ማለት ነው። ቢሊየን የሚባል ቁጥር አለ። ቁጥር መጨረሻ አለው የለውም? እሱን ኮሜንት ሴክሽን ላይ ያስቀምጡልኝ ማለት ነው። ትልቁ ወይም መጨረሻ ላይ የምናገኘው ቁጥር ማን እንደሆነ የሚነግረኝ ተማሪ እፈልጋለሁ ማለት ነው። ከዚህ ጋር እንደምታዩት እዚህ ላይ የተሰጠን ቁጥር አለ። ይህ ቁጥር ባለ ስንት ድጅት ነው? እሱን ልትነግሩኝ ይገባል። ስንት ድጅት ነው? አሁንም አራት ድጅት ነው። ባለ አራት ድጅቶችን መጀመሪያ በደንብ እንዴት እንደሚነበቡ ከተረዳ አምስት ስድስት ሲሆኑ ደግሞ ዘበላይም ሲሆኑ አንቸገርም ማለት ነው። አሁን ባለ አራት ድጅቶችን እናያለን። ስለዚህ አንድ ሁለት ሶስት አራት አራት ድጅት አለው። ስለዚህ አንድ ሁለት ሶስት ሶስት ሞልቷል። ስለዚችን ሁለት ለመክፈል እዚች ላይ ጭረት አደርጋለሁ። ከዚህ በኋላ ያለችው ደግሞ ሁለት ብቻዋን ናት ማለት ነው። ስለዚህ እችኛዋ ሁለት የምን ምድብ ናት ማለት ነው? የሺ ምድብ ትባላለች። ከአንድ ጭረት በኋላ ያለው የሺ ምድብ ነው። ሌላ ጭረት ተጠቅመን ቢሆን ደግሞ የሚሊየን ምድብ እንሄዳለን። ሁለት ለብቻዋ አንድ ምድብ ናት። የምን ምድብ ናት አልኩኝ? የሺ ምድብ። ስለዚህ ቁጥሩን ከጠራው በኋላ ምን መጨመር ነው? ሺ መጨመር ነው። ስለዚህ ሁለት ሺን ስንጨምራት ሁለት ሺ ይሆናል ማለት ነው። ሁለት ሺ የኛውን ምድብ ቀጥታ ባለሶስት ድጅት ስናነብ እንደነበረው በዛ መልኩ እናነባለን። ስንት እንላለን? ሶስት መቶ አርባ አምስት። ይህን ቁጥር አሁን ዝም ብላቸው አንቡት ብል ሶስት መቶ አርባ አምስት ነው። ልክ እንደዛ ነው፣ ሶስት ድጅቶች የሚነበቡ ከዛ በኋላ ምን እንላለን? ለምሳሌ ከዚህ ጋር እንደምናየው አሁን ቅድም ንብያቸኋለሁ። እቺ ቁጥር እቺ ቁጥር ዳይሬክት ሁለት ናት አለ። ሁለት ብለን ከዛ ምን ማድረግ ነው? ሺ መጨመር ነው። ኦኬ ሁለት ብለን ካነበብን በኋላ ሁለት ብለን ካነበብን በኋላ ሺ መጨመር ነው ማለት ነው። ስለዚህ ሁለት ሺ ብለን አነበብናት። ይሄኛውን ደግሞ ዳይሬክት ኖርማሊ ባለ ሶስት ዲጂት ቁጥሮችን ስናነብ እንደነበረው ነው የምናነበው። ስለዚህ ስንት ነው ማለት ነው ይሄኛው ቁጥር? ሶስት መቶ አርባ አምስት ሶ አንድ ላይ ደምረን እንናገራለን ማለት ነው ይሄኛውንና ይሄኛውን፣ ሁለት ሺ ሶስት መቶ አርባ አምስት። ስለዚህ ይህ ቁጥር ሲነበብ ሁለት ሺ ሶስት መቶ አርባ አምስት ይሆናል ማለት ነው ኦኬ ሁለት ሺህ ሦስት መቶ አርባ አምስት። ስለዚህ ይህን ቁጥር አንድ ላይ ሰብሰብ አድርገን እናነበው ብንል እንዴት ብለን ነው የምናነበው? ሁለት ሺህ ሦስት መቶ አርባ አምስት። እዚህ ላይ የተሰጠው ቁጥር ባለ ስንት ድጅት ነው? ባለ ስንት ባለ አራት ካላችሁ ትክክል ናችሁ። እንዴት አወቅን? አንድ ሁለት ሦስት አራት ስለዚህ ባለ አራት ዲጂት ነው ማለት ነው። ስለዚህ ይህን ቁጥር እንዴት እንደምናነብ ወይም ደግሞ እንዴት እንደሚነበብ ኮሜንት ሴሽን ላይ አስቀምጡልኝ። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ አትርሱ። ቀጣይ እስከምንገናኝ ሰላም ቆዩ።